ሰላም እንደምንውላችኋል የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ ስድስት ሰዓት ሆኖ በሁለት ምዕራፎች ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። የተለያዩ የሀገር ውስጥና የውጭ ትኩስ የሆኑ መረጃዎችን እያደረስ ናችሁ እስከ ስምንት ሰዓት ድረስ ከእናንተው ከተወዳጅ ተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ኔሮዛ መኮንን፣ ባልደረባዬ መሀል ይታደለ አብረናችሁ እንዘልቃለን። አቤት ጉዳዮችን እናስቀድም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብጹዕ ቅዱስ አቡነ ማትያስ እና ብጹዋን ሊቃነ ጳጳሳት በተገኙበት የችግኝ ተከላ መርሃ ግብር ተከናወነ። በተለያዩ የሀገሪቱ ክልሎችም የአረንጓዴ አሻራ መርሃ ግብር እየተካሄደ ነው። የደቡብ ኢትዮጵያ ክልል ማህበራዊ ኢኮኖሚያዊና ፖለቲካዊ ድሎች መመዝገባቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስራ ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ተናገሩ። ከውጭ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁና የአሜሪካው ፕሬዚደንት ዶናልድ ትራምፕ ስለ ጋዛ ተኩስ አቁም በዋሽንግተን ሊነጋገሩ ነው። የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያችን ወደ እናንተ የደረሰ የሚቀጥል ነው የሚሆነው። ከዚህ ከስቱዲዮው ባሻገር ተጨማሪ የሆኑ መረጃዎችን ከተለያዩ ሀገሪቱ አካባቢዎች በተለያዩ ርዕሰ ጉዳዮች ላይ ሪፖርተሮቻችን ተሰማርተው ይገኛሉ። እጃችሁ ከምን ስንል ጠይቃቸዋለን። በቀጥታ መስመራችን ላይ ወደኋላ ላይ የምናገኛቸው ሪፖርተሮቻችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማትያስና ብፁዓን ሊቃነ ጳጳሳት በተገኙበት የአረንጓዴ አሻራ መርሃ ግብር ተከናውኗል። ያንን በተመለከተ ተጨማሪ የሆኑ ማብራሪያዎችን የሚያደርሰን ይሆናል። እንዲሁም ከዚሁ ጋር ተገናኝቶ ወደ ባህር ዳር እና መራና ሪፖርተራችን ሳሙኤል ወርቃየውን እናገኘዋለን። በባህርዳር ዞን ያለውን የአረንጓዴ አሻራ መርሃ ግብር በተመለከተ ተጨማሪ የሆኑ መረጃዎችን እያደረሰን ይቆያል። ከዚሁ ከአረንጓዴ አሻራ ጋር በተገናኘ ሪፖርተራችን አሊ ደደፎም እንደዚሁ በቀጥታ መስመራችን ላይ ተገኝተዋል። በኦሮሚያ ያለውን የአረንጓዴ አሻራ መርሃ ግብር በተመለከተ ተጨማሪ የሆኑ መረጃዎችን የሚያደርሰን ይሆናል ማለት ነው። በሌላ በኩል ደግሞ ባልደረባችን ጌታቸው ባልቻውን በቀጥታ መስመራችን ላይ ነው የሚገኘው። በ2018 የበጀት ዓመት የረቂቅ በጀት ጉዳይ ላይ ያተኮረ ውይይትና ንግግር በሕዝብ ተወካዮች ምክር ቤት እየተደረገ ነው የሚገኘው። ምን ይመስላል? ምን ምን ጉዳዮች ተነሱ? የሚለውን ቆየት ብሎ ያስዳስሰናል። እንዲሁም ባልደረባችን ተመስገን ተስፋዬም ይገኛል በቀጥታ መስመራችን ላይ። በወላይታ ሶዶ ከተማ ለሁለት ቀናት ሲካሄድ የቆየው የክልላዊ የሰላም፣ የአንድነትና የልማት ኮንፈረንስ ተጠናቋል። ምን ይመስላል የሚለውን ሀሳብ እያነሳን ከሱ ጋርም ቆይታ እናደርጋለን። ሁሉንም ባልደረቦቻችንን ሰዓቱ ሲደርስ እናገኛቸዋለን። አብራችሁን ሆኗል። አረንጓዴ አሻራ ጋር ወደ ተገናኙ ዘገባዎቻችን በቀጥታ ልምራችሁ የአረንጓዴ አሻራ ምርሃ ግብር የአካባቢያቸውን ስነ ምህዳር ለማሻሻል እገዛ ማድረጉን በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን የሎ ወረዳ አርሶአደሮች ገለጹ በተለያዩ ጊዜያት የተክሏቸውን ችግኞች እንክብካቤ እያደረጉ መሆኑንም ነዋሪዎቹ ተናግረዋል ሻሌ አሁን ዝናብ ጥላም ስቦ ይሄ ችግኝ ትልቅ እንዳገሪቱ ትልቅ ተጽዕኖ አለሁ እና ደግሞ እኛ በተለይ አሁን ከአምና ዘንድሮ ደግሞ የበለጠ ለመትከል ውጤቱን ስላየ ነው፣ የበለጠ ለመትከል ዝግጅ ይሉ አካባቢያችን ላይ እንደምታየው አሁን በፊት ዝናብ ራሱ እና ደግሞ አየሩ ራሱ አየሩ በፊት አሁን በጣም ተቀይሮ ነበረ። አሁን የተሻሻለ ነው እና አየር ላይ አካባቢ ላይ በጣም እንትን ውሃ ምናምን ይዞ የሚሄደው አሁን ይሄ ራሱ አስቀርቷል። አፈሩን ለማስቀረት ግብርና ደረጃ የተዘጋጀውን ወስደን የአካባቢ እየተከልን ነው። ይሄ ውጤቱ ደግሞ የአየር ለውጥን እያሳየ ነው። በየአመቱ እንግዲህ ንጹሕ አየር እንዲሆን አካባቢው ንጹሕ አየር እና ቆላማ የሆነውን ወደ ቀዝቃዛ አየር እንዲመጣ ያደርጋል። አሳታፊ ያደረገ የአረንጓዴ አሻራ መርሃ ግብር ውጤት እያመጣ መሆኑን የሎ ወረዳ ግብርና ጽሕፈት ቤት ኃላፊ መገርሳ ራርሳም ተናግረዋል። ሪፖርተራችን ይድነቃቸው ሰማው እንደዘግበው ለዘንድሮ ለሚካሄደው የአረንጓዴ አሻራ መርሃ ግብር የተለያዩ ችግኞች መዘጋጀታቸውን ኃላፊው አብራርተዋል። ለክረምት ተከላ ብለን ከ12 ነጥብ 1 ሚሊዮን እናዘጋጃለን ብለን አስብን አቅደን ከዛ ውስጥ 10 ነጥብ 3ቱን ዘንድሮ ሚሊዮን አዘጋጅተን አቅርበናል ማለት ነው። ያው እንደሚታዩት እዚህ ውስጥ የሚታዩት ለ መብል የሚሆኑም አትክልቶች አሉ ለምሳሌ ቡና አቮካዶ ፓፓያ ዘይቱና የሚባሉ ለአርሶ አደሩም አልፈን ደሞ ለተቋማቶቹም ልናቀርብ ያዘጋጃናቸው እንትኖች አሉ በዚህ ብቻም ሳይሆን ለዚህ ለእንጨት የሚሆኑም እንደኛ ወረዳ በብዛት እየሰራን ያለነው የአረንጓዴ አሻራ መርሃ ግብር ቀጣይነት ያለውን እድገት የሚያረጋግጥ የልማት መሰረት መሆኑን የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገለጹ። የሲዳማ ክልል የአረንጓዴ አሻራ መርሃ ግብር በደቡባዊ ሲዳማ ዞን ዳራ አቲልቾ ወረዳ በይፋ ተጀምሯል። አስረሳው ወገሼ ዝርዝሩ አለው። በሲዳማ ክልል ደቡባዊ ሲዳማ ዞን የዳራ ኦቲልቾ ወረዳ ነዋሪዎቹ አቶ ኢላሌ አሽኔና አቶ ዘለቅ አሸናፊ ባለፉት አመታት ባከናወኑት የችግኝ ተከላ ስራ ለዘመናት የስጋታቸው ምንጭ የሆነውን ጎርፍ በመከላከል እንዲህ አይነት አረንጓዴ ስፍራ መፍጠር ችሏል። አካባቢ ገላጠ መሬት ነበር። ያ በዛ ቦታ አሁን እርክን እየሰራን ችግኝ መትከል ከጀመርን በኋላ ያው አረንጓዴ ያው ሳሪ በቅሎበታል። ገላጠ መሬት የነበረው ያው አረንጓዴ ሆኖ ለዚህ ደረጃ ደርሰዋል ማለት ነው። በክረምት ሰዓት ዝናብ በምዘንበት ሰዓት ይዞ ነው የሚሄደው። በቃ አንድ ነገር ተሰርቶ የሚጠቀምበት ነገር የለም። ይሄን ተክላ ከጀመረን ቀን ጀምሮ አሁን ተጠቃሚ ሆነናል። እርሻ እየሰራን እያለማን ብዙ ነገር ተጠቃሚ ሆነናል። ሳር ደግሞ ለከብታችን አጭደን እንጠቀማለን። ብዙ ነገር ነው የምንጠቀመው። በሲዳማ ክልል ባለፉት አመታት በተከናወነው የአረንጓዴ አሻራ መርሃ ግብር ከአንድ ነጥብ አራት ቢሊዮን በላይ ችግኝ የተተከለ ሲሆን ይህም በክልሉ የአካባቢ ጥበቃና የግብርና ልማት ስራዎች ላይ ተጨባጭ ለውጥ እንዲመጣ ማድረጉን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። ከ2011 ጀምሮ እስካሁን ባለው ወደ አንድ ነጥብ አራት ቢሊዮን ችግኞች ተተክለዋል። የአረንጓዴ አሻራ ልማት ስራችን በአንድ በኩል የምግብ ዋስትናን ከማረጋገጥ በሌላ በኩል የተጎዱ አካባቢዎች መልሶ የማገገም በሶስተኛ ደረጃ የደን ሽፋንን ከማሻሻል እንዲሁም ደግሞ የአርሶአደርን ገቢ በመጨመር የኢኮኖሚ ተጠቃሚነት በአርሶ አደር ላይ እንዲመጣ አድርጓል። የተለያዩ መልክዓ ምድሮች ባሉት የሲዳማ ክልል የአረንጓዴ አሻራ መርሃ ግብር የተፈጥሮ አደጋዎችን በመከላከል የክልሉ ኗሪዎች ዘላቂ ተጠቃሚነት የሚያረጋግጥ ስለመሆኑም የክልሉ ርዕሰ መስተዳደር ደስታ ሊዳሞ ተናግረዋል። ሲዳማ ክልል ወጣ ገባነትን ይበዛበት ተዳፋት ነው። ይሄ ተዳፋት የሆነው አካባቢ በቀላሉ በጎርፍ የመሸርሸር በናዳ እንደዚሁ የመጠቃት የመጎዳት እድል አለ። ይሄ እንዳይሆን ሲዳማ ቀደም ብሎም አረንጓዴ አካባቢን የመጠበቅ አካባቢን የመንከባከብ አካባቢን ያለማራቆት ባህል አለው። ይሄ እሴት እየተሸርሸረ ከመሄድ ይልቅ አሁን እያደገ እየተገነባ ነው የመጣው። ይህ ህዝብ የተቀበለው አጀንዳ ሆነዋል። አሁን በዚህ ልክ ህዝብ የተቀበለው ሲሆን፣ ባህል እየሆነ ይሄዳል። በሲዳማ ክልል ከ317 ሚሊዮን በላይ ችግኞች የሚተከሉበትን የዘንድሮ የአረንጓዴ አሻራ መርሃ ግብር የክልሉ ርዕሰ መስተዳደር ደስታ ሊዳሙ በደቡባዊ ሲዳማ ዞን ዳራው ትልች ወረዳ በይፋ አስጀምረውታል። ለኢቲቪ ዜና አስረሳው ገሼ ሐዋሳ። የአረንጓዴ አሻራ መርሃ ግብር በተለያዩ ሀገሪቱ አካባቢዎች እየተካሄደ ነው የሚገኘው። እዛ ላይ ትኩረታችንን አድርገናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ማትያስና ብፁዓን ሊቃነ ጳጳሳት በተገኙበት የችግኝ ተከላ መርሃ ግብር ተከናውኗል። በዚህ የችግኝ ተከላ መርሃ ግብር ላይም የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምእመኗ ስለ አረንጓዴ አሻራ ግንዛቤ በመስጠትና ና በማስተማር ኃላፊነቷን እንደምታጠናክርም ነው የተገለጸው። ይህንኑ ጉዳይ እየተከታተለ የሚገኘው ሪፖርተራችን አባዲ ወይናይን በቀጥታ መስመራችን ላይ አግኝተነዋል ከእሱ ጋር የተወሰነ ቆይታ የምናደርግ ነው የሚሆነው እንደ ሀገር ከተጀመረ በኋላ የአረንጓዴ አሻራ እንግዲህ በተለያዩ አካባቢዎች ቀደም ሲል እንዳልነው እየተደረገ ነው የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም የአረንጓዴ አሻራ ዛሬ አከናውናለችና አባዲ እንዴት ቆይታል? በዚህ በተከናወነው ስነ ስርአት ላይ በተለይ ቤተ ክርስቲያኗ ሚናዋን በምን መልኩ እየተወጣች ነው ተባለ ሚለው ርዕሰ ጉዳይ ላይ ትኩረትን አድርገ የነበረው ተሳትፎስ፣ ምን ይመስላል የተከላ ስነ ስርዓቱ የሚለውንም አድርሰን አመሰጋለሁ። ሮዛ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስና ብፁዓን ሊቃነ ጳጳሳት በተገኙበት ነው በዛ ላይ ሁለት በአዲስ አበባ የችግኝ ተከላ መርሃ ግብር ሲከናወን የነበረው። በዚህ የችግኝ ተከላ መርሃ ግብርም የአዲስ አበባ ከፍተኛ የመንግስት የስራ ኃላፊዎች እና የቤተክርስቲያኗ ምእመናት ተገኝተው ነው የችግኝ መርሃ ግብር ሲከናወን የነበረው። እንደሚታወቀው እንግዲህ ሰባተኛ ዙር የአረንጓዴ አሻራ በቅርቡ በይፋ ተጀምሯል። በዚህ አረንጓዴ አሻራ መርሃ ግብርም በርካታ የተለያዩ ችግኞች ለመትከን ነው እቅድ ተይዘው እንቅስቃሴ የተጀመረው በአዲስ አበባ ደረጃም ወደ አራት ነጥብ ሁለት ሚሊዮን የሚሆኑ ችግኞችን ለመትከል ሰፋፊ ስራዎችን እየተሰራ ይገኛል። እንግዲህ በዛሬ ሁለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የችግኝ ተከላ መርሃ ግብር በአዲስ አበባ በቦሌ ዓለም አቀፍ ኤርፖርት ፊት ለፊት በሚገኘው የቦሌ ታቦት ማደሪያ መርሃ ግብር በይፋ አስጀምራለች። እንግዲህ አጠቃላይ ቤተክርስቲያኗ የችግኝ ተከላ ምርሃ ግብሩ በስኬታ ማለት እንዲጠናቀቅ በርካታ ተግባራትን በቀጣይም እንደምታከናውን ነው የተገለጸው። እንደሚታወቀው በተለያዩ አብያተ ክርስቲያናት ችግኞችና ሀገር በቀል እጽዋቶች በስፋት እንዲተከሉ በተሰራ ስፋፊ ስራዎችን ስታከናውን እንደነበረ የተገለጸው የችግኝ ተከላው ከተጀመረ ጀምሮ ማለትም የአረንጓዴ አሻራ መርሃ ግብር ከተጀመረ ጀምሮም ለምዕምናን በማስተማርና ችግኞች እንዲተክሉ ከዛ ባሻገርም የተክሏቸው ችግኞች እንዲከባከብ በማድረግ ረገን በማስተማር ረገድ ሰፋፊ ስራዎችን ስታከናውን እንደነበር ተጠቅሷል። ይህ ስራዋን በቀጣይ አጠናክራ ትቀጥላለች። በተለይም የሚጠበቅባትን ማህበራዊ ኃላፊነት ማፍራት ትቀጥላለች። ምእመኑ እዚህ ላይ ሰፋፊ ስራዎችን እንዲሰራ የበኩሏን ሚና እንደምትወጣና እሷም የምትክላቸው ችግኞች በመንከባከብና እንዲጸርቁ በማድረግም የበኩሏን ሚና እንደምትወጣ ነው የተገለጸው። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ እንደተናገሩት ከሆነ እንግዲህ ይህ ችግኝ ተከላ መርሃ ግብር ስኬታማ እንዲሆን ከተማ አስተዳደሩ ትኩረት አድርጎ እንደሚሰራ ገልጸዋል። በተለይም ደግሞ የሃይማኖት ተቋማት መሰል ማህበራዊ ኃላፊነት እንዲወጡ የሚሰራው ስራ ሊጠናከር ይገባል። በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያከናወነችው ስራ የሚደነቁ፣ ሌሎች የሃይማኖት ተቋማትና የሃይማኖት አባቶችም በማህበራዊ ኃላፊነታቸው እንዲወጡና የአረ አረንጓዴ አሻራ ላይ የሚያደርጉ ተሳትፎ እንዲያጠናክሩ በቀጣይም ሰፋፊ ስራዎችን እንደሚሰራ አንስተዋል። በተለይም ደግሞ የሚተከሉ ችግኞች እንዲጸድቁና አጠቃላይ የሚጠብቅባቸውን አስተዋጽኦ እንዲያበረክቱ በማድረግ ረገድ በመንከባከብ ላይ የሚሰራው ስራ በቀጣይም ትኩረት ያስፈልገዋል። ለዚህ ደግሞ ከተማ አስተዳደሩ ከተለያዩ የሃይማኖት ተቋማትና የሃይማኖት አባቶች ጋር ሆኖ የሚሰራውን ስራ እንደሚያጠናክር ነው የገለጹት። እንግዲህ በዛሬው ዕለትም አጠቃላይ በርካታ ችግኞቻቸው የተከሉት እነዚህ ችግኞች የከተማዋን ገጽታ ሊያሳድጉ የሚችሉ ከዛ ባሻገር ደግሞ የምግብ ዋስትና ሊያረጋግጡ የሚችሉና ኢትዮጵያ ለአረንጓዴ ንብረት ለውጥ የ ወደማይበገር ኢኮኖሚ ለመገንባት በምታደርገው ሂደት ውስጥ የራሳቸው ከፍተኛ አስተዋጽኦ ያላቸው ይሆናሉ ተብሎ የሚጠበቅ ነው የሚሆነው። ቤተክርስቲያኑ በቀጣይም የሚጠበቅበት ኃላፊነት በአረንጓዴ አሻራ ማለት ነው ሚናዋን አጠናክራ እንደምትቀጥል ነው በዛሬ በነበረ መድረክ የተገለጸው ነው። መልካም እናመሰግናለን አባዴ፣ ለመረጃዎቹ መልካም ቀን። አረንጓዴ አሻራን የተመለከቱ ጉዳዮቻችን ይቀጥላሉ ተመልካቾች። በባህር ዳር ከተማ አስተዳደር በዘንድሮ የአረንጓዴ አሻራ መርሃ ግብር ከ3.4 ሚሊዮን በላይ ችግኞችን ለመትከል ዝግጅት መደረጉ ተገለጸ። የከተማ አስተዳደሩ የዘንድሮውን የአረንጓዴ አሻራ መርሃ ግብር የማስጀመሪያ መርሃ ግብር እያካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ቆይተሃል? ባህር ዳር ላይ የአረንጓዴ አሻራ መርሃ ግብር የዘንድሮ ማስጀመሪያ እየተከናወነ ነው ያለውና አጠቃላይ ያለው ሁኔታ ምን ይመስላል? የተደረገው ዝግጅትና ዛሬ ማስጀመሪያ መርሃ ግብሩ ላይ እየተከናወኑ ያሉ ነገሮችን ጨምረሃ አጋራ ነው አመሰግናለሁ ያው እንግዲህ እንደሚታወቀው ኢትዮጵያ በዘንድሮ ዓመት 7.5 ቢሊዮን ችግኞችን ትተክላለች። ከዚህ ውስጥ ደግሞ በአማራ ክልል ከ1.6 ቢሊዮን በላይ ችግኞችን ለመትከል ታቅዶ የተሰራ ይገኛል። በዛሬው ዕለት የተጀመረውን በባህር ዳር ከተማ አስተዳደር የችግኝ መትከል የዘንድሮ ዓመት የማስጀመሪያ ስነስርዓት ነው የተካሄደው። በዚህም በተለይም ደግሞ በከተማ በከተማ በአጼ ቴዎድሮስ ክፍለ ከተማ በሆስፒታል ውስጥ የቅጥር ግቢ ውስጥ የችግኝ ተከላ ስነስርዓት ተካሂዶ በዚህም በዚህ እንግዲህ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማውን ጨምሮ በርካታ አመራሮች በተገኙበት ነው የማስጀመሪያ መርሃ ግብር የተካሄደው ማለት ነው። በዚህ እንግዲህ በርካታ መልእክቶችም ተላልፈዋል። በባህር ዳር ከተማ አስተዳደር ደረጃ በተለይ ከ2011 ዓ.ም ጀምሮ ባለፉት አመታት ማለት ነው ከ16 ነጥብ 9 ሚሊዮን በላይ ችግኞች መተከል መቻላቸውም ተገልጿል። በዚህም ታዲያ የከተማዋን የደን ሽፋንም ወደ 26 ነጥብ 2 ማሳደግ እንደተቻለ ነው የተገለጸው ማለት ነው እንግዲህ በዚህ አመት ደግሞ ከ ሶስት ነጥብ አራት ሚሊዮን በላይ ችግኞችን በከተማ ደረጃ ለመትከል ታቅሮ ሲሰራ መቆየቱን አስፈላጊው ቅድመ ዝግጅት ሲከናወን ቆይቶ እንግዲህ በዛሬ ሁለት የማስጀመሪያ መርሃ ግብር ተካሂዷል ማለት ነው። አቶ ጎሹ እንዳላማውን በተለይም ደግሞ የተለያዩ መልክቶችን አስተላልፎ ነበር። እንግዲህ ባህር ዳር ባለፉት አመታት በተለይም የጥላ የምግብ ዋስትና ና በተለይም ደግሞ ለአየር ንብረት ለውጥ የማይበገር አካባቢ ለመፍጠር በሚደረገው ጥረት አስተዋጽኦ የሚያበረክቱ የተለያዩ ተክሎች ና የተለያዩ ችግኞች ሲተከሉ መቆየታቸውን ነው የገለጹት። እንግዲህ በዚህ አመት በሚደረገው ጥረትን በተለይም ደግሞ ከተማዋ ውብ ናት። በተለይ የጣናና የአባይ ዳር ተንተርሳ ተፈጥሮ የቻላትን ከተማ በተለይም ደግሞ የውበት ዛፎችን እንዲሁም ደግሞ በተለይ እንደ ማንጎ እንደ አቮካዶ የመሳሰሉ የፍራፍሬ ችግኞችን በከተማ በተለያዩ አካባቢዎች በመትከል እንግዲህ ማህበረሰቡ የበኩሉን ሊወጣ እንደሚገባ መልእክት ያስተላለፉበት ሁኔታ ነው የነበረው። በተለይ እንግዲህ እንደ ባህር ዳር ከተማ አስተዳደር በተለይ የተለያዩ የፍራፍሬ ችግኞች እንግዲህ ከአሁን ከቅርብ ዓመታት ወዲህ እየተለመዱና እየተበራከቱ መጥተዋል። ይህን የማስፋትና የምግብ ዋስትናን ለማረጋገጥ የሚ የሚደረገውን ጥረት ለመደገፍም በዚሁ የአረንጓዴ አሻራ መርሃ ግብር እንግዲህ አንዱ እንደ ትኩረት አቅጣጫ ተደርጎ እየተሰራ እንደሚገኝ ነው የገለጡት። እንግዲህ ይህ ዛሬ የተጀመረ እንጂ በቀጣይ ቀናት ደግሞ በግለሰብም ሊሆን ይችላል፣ በተናጠልም ደረጃም ሊሆን ይችላል፣ እንደ አጠቃላይ በጋራም በተለያዩ ተቋማትም እነዚህ የችግኝ ተከላ መርሃ ግብሩ የሚቀጥል ይሆናል ማለት ነው። በዚህም እንግዲህ ችግኝ መትከል ብቻ አይደለም፣ መንከባከብና ለፍሬ ማብቃት ይጠበቃልና በዚሁ ረገድ በሚተከሉባቸው ተቋማት እንዲሁም ደግሞ በሚተከሉባቸው ጎዳናዎች ማህበረሰቡ በመንከባከብ ረገድም እንግዲህ ጉልህ ሚና ወይም ደግሞ የበኩሉን አስተዋጽኦ ሊያበረክት እንደሚገባ የተጠየቀበት የማስጀመሪያ መርሃ ግብር ነው የተካሄደው። እንግዲህ ዛሬ ተጀመረ፣ በቀጣይ ቀናት ደግሞ እነዚህ ስራዎች ተጠናክረው የሚቀጥሉ ይሆናል ማለት ነው። ለጊዜ ያለኝ መረጃ ይህን ይመስላል። እናመሰግናለን። ሳሙኤል፣ ጥሩ ቀን ይሆንልህ። የአረንጓዴ አሻራ ጉዳዮቻችንን ወደ ኋላ ላይ መለስ እንልባችኋለን። ወደ ሌላ ርዕሰ ጉዳይ እንሻገር። የደቡብ ኢትዮጵያ ክልል እንደ አዲስ ከተመሰረተ አጭር ጊዜ ቢሆነውም በክልሉ ማህበራዊ ኢኮኖሚያዊና ፖለቲካዊ ድሎች መመዝገባቸውን በምክትል ጠቅላይ ሚኒስትር ማድረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ተናገሩ። ብዛነት የክልሉ መገለጫ መሆኑን የጠቀሱት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው በክልሉ አብሮነትና አንድነትን ለማጠናከር የተጀመሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። በወላይታ ሶዶ ከተማ ለሁለት ቀናት ሲካሄድ የቆየው ክልላዊ የሰላም የአንድነትና የልማት ኮንፈረንስም ተጠናቋል። ሪፖርተራችን ተመስገን ተስፋዬ ይህንን ርዕሰ ጉዳይ ሲከታተል ላለፉት ሁለት ቀናት ቆይቷል። አሁን ደግሞ ተጨማሪ የሆነ ማብራሪያ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። እንዴቱ ትልሃል። በኮንፈረንሱ በተለይ ሰላም አንድነትና ልማትን ማጠናከር ላይ ተቀመጡ አቅጣጫዎች ምንድን ናቸው? እዛም ላይ ትኩረት ተደርጎ እንደመሰባሰባቸው ምን አቅጣጫዎች ተቀመጡ? መልካም እንግዲህ ሮዛ ትላንትና ጀምሮ ለተከታታይ ሁለት ቀናት እስከ ዛሬ ድረስ ሲካሄድ የነበረ የምክክር መድረክ ነው። በሰላም በልማትና በአንድነት ላይ ያተኮረ የምክክር መድረክ የተለያዩ አደረጃጀቶችን ወክለው የተገኙ አካላት በተገኙበት ሲካሄድ ቆይቶ በዛሬው ዕለት ተጠናቋል። ትላንትና ሰፊ ውይይት የተደረገበት መድረክ እንደነበረ ይታወሳል። ከዛ ባሻገር ደግሞ በዛሬው ዕለት የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ በተገኙበት የማጠቃለያ ስነ ስርዓት ተካሂዷል። በመድረኩ ንግግር ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ባለፉት ሁለት ዓመታት ከምስረታ ወዲህ ባለው ጊዜ የተለያዩ የልማታዊ ስራዎችን በማከናወን የሕዝቡን የመልካም አስተዳደር ምላሽ የመመለሱን ስራ ሲያከናውን መቆየቱን ጠቅሷል። በዚህም አመርቂ የሚባል ውጤት እንደ አዲስ ክልል ሳይሆን እንደ ነባር ክልል የተመዘገበበት ወቅት መሆኑን አንስቷል። በተለይም ሰላምን ለማጽናት በተሰራው ስራ አመርቂ የሚባል ውጤት እንደ ደቡብ ኢትዮጵያ ክልል ተመዝግቧል ሲሉ ተደምጧል። በአራቱም የክልሉ አቅጣጫ ያለው የሰፈነው ሰላም በቀጣይ ጊዜያቶች ላይ በሌሎች አካባቢዎችም ላይ ላሉ የማህበረሰብ ክፍሎች ተሞክሮ የሚቀመርበት ሊሆን እንደሚችል አንስቷል። በቀጣይ ጊዜያቶች ክልሉ ህብረ ብሔራዊ የመሆኑን ያክል አሁንም ህብረ ብሔራዊ አንድነትን የሚያጠናክሩ ስራዎችን የማከናወኑ ግብ ውጥን ተደርጎበት እየተሰራ እንደሚቆይ አንስቷል። በመድረኩ ተገኝተው ለታዳሚዎች እንደዚሁም ደግሞ የተለያዩ ማህበረሰብ ክፍሎችን ወክለው ለተገኙት መልእክት ያስተላለፉት የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራ ደቡብ ኢትዮጵያ ክልል ባለፉት ሁለት ዓመታት ከምስረታ ጀምሮ በቅርበት እንደ ፓርቲ እንደዚሁም ደግሞ እንደ መንግስትም የቅርብ ክትትልና ድጋፍ ተደርጎለት ወደዚህ ደረጃ መድረሱን አንስተዋል። ክልሉ ባለፉት ሁለት ዓመታት ባከናወነው ልማት ሀገራዊ ልማትን ለማሳካት የሚያግዝ ተግባር ማከናወን መቻሉንም እንደዚሁ አረጋግጠዋል። የፖለቲካ፣ ማህበራዊና ኢኮኖሚያዊ ለውጦችን ባለፉት ሁለት ዓመታት መመዝገብ መቻላቸውን ነው አቶ አደንፋራ በመድረኩ እያነሱት በቀጣይ ጊዜያቶች እነኚህን ስራዎች ከማከናወን አኳያ ያሉ ተግባራትን በአግባቡ ለመከወን ተግዳሮት የሚሆኑ አንዳንድ መሰመር ያለባቸው ነጥቦችም በቀጣይ ጊዜያቶች የክልሉ መንግስት አበክሮ መስራት የሚገባው ነጥብ መሆንን እንደዚሁ አያይዞ አንስተዋል። ከዚህ ጋር በተያያዘ ዋና ዋና የሚባሉ በቀጣይ አምስት ነጥቦች ላይ ክልሉ አበክሮ መስራት አለበት ሲሉ መልእክታቸውን አስተላልፈዋል። አንደኛው የጋራ ማንነትን የሚያጎለብቱና ህብረ ብሔራዊ አንድነትን ከፍ የሚያደርጉ ስራዎች በክልሉ መኮን እንዳለባቸው አንስተዋል። በሌላ በኩል ጠንካራና ብቃት ያላቸውን ክልላዊ ተቋማትን የመመስረቱ ውጥንም ሌላው ተግባር ሊሆን እንደሚገባ አያይዞ አንስተዋል። በተጨማሪም ደግሞ የልማት ኢኒሽቲቮችን አፈጻጸም ወደ ላቀ ደረጃ ከፍ ማድረግ ይገባል ሲሉ ነው የተደመጡት። አራተኛው ነጥብ ስትራቴጂያዊ ውይይትና የባለድርሻዎችን ተሳትፎ ማጠናከር አሁንም ከክልል ወይም እንደሚጠበቅ አንስተዋል። በመጨረሻም የብልጽግና እሳቢዎች እሴቶችና ስነ ምግባሮችን የተላበሱ አመራሮችን ማፍራት ደግሞ ቀጣይ ክልሉ የቤት ስራ ሊሆን እንደሚገባም አያይዘው መልእክታቸውን አስተላልፏል። እንግዲህ ለሁለት ቀናት የቆየው የምክክር መድረክ በዛሬው ዕለት ተጠናቋል። ለጊዜው ያለኝ ይህንን ይመስላል። መልካም እጅጋርጌ፣ አመሰግናለሁ ለመረጃዎቹ መልካም ቀን ለ ዜናዎቻችን ይቀጥላሉ ተመልካቾች። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሰንቆሌ ተራራ ላይ የ2017 የአረንጓዴ አሻራ መርሃ ግብር ተጀምሯል። የኦሮሚያ ክልል የገጠር ልማት አስተባባሪ አቶ አዲሱ አረጋ የክልሉን የ2017 ዓ ም የአረንጓዴ አሻራ መርሃ ግብር አስጀምረዋል። በኦሮሚያ ክልል 2017 አምስት ቢሊዮን ችግኞችን ለመትከል የታቀደ ሲሆን ይህንን ለማሳካት የተፈጥሮ የፍራፍሬ ለደን እንዲሁም ለምግብነት አገልግሎት የሚውሉ ችግኞች የሚተከሉ ስለመሆኑም ተገልጿል። የወንጪ ወረዳ ነዋሪዎች ቀደም ሲል በሰንቆሌ ቀበሌ ላይ የተተከሉ ችግኞችን በመንከባከብ ላይ የቆዩ ሲሆን አሁንም ይህንን ተግባራቸውን አጠናክረው እንደሚቀጥሉ አስታውቀዋል። በዚህ ጉዳይ ላይ ለተጨማሪ መረጃ ሪፖርተራችን አሊ ደደፎ በቀጥታ መስመራችን ላይ ይገኛል። አሊ እንደምን ቆይተሃል? በኦሮሚያ ክልል የወንጪ ወረዳ የ2017 የአረንጓዴ አሻራ መርሃ ግብር ተጀምሯል። እሱን ስትመለከት ነው የቆየኸውና የተተከሉ ችግኞች እስካሁን ላይ የነበሩት ምን አይነት ጥቅም አስገኙ የሚለውን ጉዳይ ከዛሬው መርሃ ግብር ጋር አያይዘህ አንሳልን። አመሰግናለሁ ማህሌት። እንግዲህ የኦሮሚያ ክልል የ2017 የአረንጓዴ አሻራ መርሃ ግብር በ ደቡብ ምዕራብ ሸዋ ዞን ወንጪ ወረዳ ሶንቆሌ ተራራ ላይ ነው የተጀመረው። ዛሬ ማለት ነው ከሌሊቱ 12 ሰዓት ጀምሮ ነው የአካባቢው ነዋሪዎች ችግኝ ለመትከል ወደ ስፍራው የተገኙት ማለት ነው። በዚህ አካባቢ ትልቅ የተፈጥሮ ሀብት፣ የዛፎች ነበሩ ህዝቡ ሲንከባከብ የነበረው ማለት ነው ለረጅም አመታት። አሁንም ደግሞ ይሄንን ፈለግ ተከትሎ የአሁኑ ትውልድ የአሁኑን ችግኝ ለመትከል የተፈጥሩ የተለያዩ ችግኞችን በመትከል እንግዲህ ዛሬ ፕሮግራሙ ተጀምሯል ማለት ነው። መርሃ ግብሩን ያስጀመሩት የኦሮሚያ ክልል የገጠር ልማት ክላስተር ኃላፊ የሆኑት አቶ አዲሱ አረጋ ናቸው። እሳቸውም በክልሉ እስካሁን ከ ሀያ ቢሊየን በላይ ችግኞች እንደተተከሉ ላለፉት ሰባት አመታት አንስተዋል። አረንጓዴ አሻራ መርሃ ግብር ላለፉት ሰባት ዓመታት ተግባራዊ ሲሆን ከፍተኛ ውጤቶች በክልሉ እየተገኙ መሆኑን የገለጹት ተራራዎች በደን ተሸፍነዋል። ከዚህ በፊት የአፈር መታጠብ የነበረውን የታደገ ሲሆን በዚህ በችግኝ አረንጓዴ አሻራ ተግባራዊ በሆኑበት አካባቢ ላይ የዱር እንስሳዎች ተመልሶ ወደ አካባቢው ገብተዋል። የሀሮማያንና ሻላ ሀይቆችም ደግሞ

በከፍተኛ መጠን እየተሞሉ መሆኑን ነው የገለጹት ማለት ነው። ስራ ጥነትን ከመቀነስ አኳያም የአረንጓዴ አሻራ መርሃ ግብር በክልሉ ከፍተኛ ሚና እየተጫወተ መሆኑን ነው የገለጹት ማለት ነው። የኦሮሚያ ክልል የግብርና ቢሮ ምክትል ኃላፊ አቶ ኤልያስ ከዲርም በክልሉ ከአምስት ቢሊዮን በላይ ችግኞች በዘንድሮ ተግባራዊ እንደሚሆኑ ነው የገለጹት። ለዚህም ደግሞ በ13 የችግኝ ማፍያ ጣቢያዎች የተለያዩ ተክሎች እየተዘጋጁ መሆኑን ነው የገለጹልን ማለት ነው። እንግዲህ ሌላ አሁን ያለን መረጃ የን ይመስላል። በሚቀጥለው ሰዓት ደግሞ በሰፋ ባለ ፕሮግራም የሚገናኝ ይሆናል ማለት ነው። እናመሰግናለን። አሊ ለመረጃ ጥሩ ቀን ይሁን። እስክንገናኝ ዜና ኢትዮጵያችን ላይ ትገኛላችሁ። ወደ ውጭ ጉዳዮቻችን ተሻግረናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ጋዛ ተኩስ አቁም በዋሽንግተን ተገናኝተው ሊመክሩ ነው። እንደ ቲአርቲ ዘገባ የሁለቱ መሪዎች ንግግር በመጪው ሰኞ ይደረጋል ተብሎ ይጠበቃል። ዶናልድ ትራምፕ በጋዛ ከፍተኛ ሰብአዊ ቀውስ ያስከትለውን ግጭት በተኩስ አቁም ለመቋጨት የሰሩ ስለመሆናቸው ተገልጿል። ይህ የኔታንያሁ ጉዞ ዶናልድ ትራምፕ ባለፈው ጥር ወር ወደ ስልጣን ከመጡ ወዲህ ለሶስተኛ ጊዜ ነው። ኔታንያሁ ለመጀመሪያ ጊዜ ዋሽንግተንን ሲጎበኙ ዶናልድ ትራምፕ ጋዛን አሜሪካ ለማስተዳደር እያሰበች ነው ማለታቸው ውዝግብ አስነስቶ እንደነበር ይታወሳል። ይሁን እንጂ የዶናልድ ትራምፕ አቋም አሁን ላይ አብሮ ያለ አይመስልም። በሌላ የውጭ ዘገባ ለአየር ንብረት ለውጥና ግጭቶች የመፍትሄ ድጋፎች እንዲጠናከሩ የተባበሩት መንግስታት ድርጅት አሳሰበ። በአየር ንብረት ለውጥና ግጭቶች ምክንያት የሚከሰቱ ችግሮችን ለመፍታት ሀገራት ድጋፎችን እንዲያጠናቅሩ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ አሳስበዋል። ዓለም በዚህ ጉዟ ዘላቂ ልማትን ልታረጋግጥ እንደማትችልም ጉተረዥ አስታውቀዋል። ከግማሽ የሚልቀው የ2030 የዘላቂ ልማት ግቦች ወደ ተጓተተ ሂደት ውስጥ ነው ያሉት ጉቴሬዥ እነዚህን ለማሳካት ከአራት ትሪሊዮን በላይ አመታዊ ኢንቨስትመንት እንደሚያስፈልግም እንዲሁ አንስተዋል። ዓለም የድህነትና የአየር ንብረት ለውጥን በመዘንጋቱ የከፋ ድህነት በተለይ በታዳጊ ሀገራት እንዲከሰት ሆኗልም ብለዋል። ድሀ ሀገራት ባለፉት 15 ዓመታት የዕዳ ጫናቸው ወደ ሶስት እጥፍ ያደገ በመሆኑ በሀገራቸው ኢንቨስት የማድረግ አቅማቸው መወሰኑም በጉቴሬዥ ተነስቷል። ይህ ባደጉ ሀገራት ሊፈታ እንደሚገባም ዋና ጸሐፊው አንስተዋል ሲሉ የዘገቡት ቲአርቲና ቢቢሲ ናቸው። በሌላ የውጭ ዜናችን በእስራኤልና ሀማስ መካከል ያለውን ግጭት በድርድር ለመፍታትና በጋዛ ከ ሀያ ወራት በላይ የዘለቀውን ጦርነት ለማስቆም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግፊት በማድረግ ላይ መሆናቸው ተገለጸ። ይህ በእንዲህ እንዳለ እስራኤል በጋዛ በፈጸመችው ጥቃት ከ ሰማንያ በላይ ሰዎች መሞታቸው እየተነገረ ነው። ሀማስ የተኩስ አቁም ስምምነቱ የሚወሰነው እስራኤል አቋሟን በመቀየር ጦርነቱን ለማቆምና ከጋዛ ለመውጣት ስትስማማ ብቻ ነው ያለ ሲሆን እስራኤል በበኩሏ ጦርነቱን ማቆም የምችለው ሀማስ ትጥቅ ሲፈታና ሕልውናውን ሲያጣ ብቻ መሆኑን በመግለጽ ላይ ትገኛለች።